ላንዴና ለመጨረሻ ጊዜ የሚያገኙት ልዩ እድል እንዳያመልጠው 40 በ3 አመት ከፍለው ቀሪውን 60 ደግሞ ቤቱን እየኖሩበት እስከ ዓመት ድረስ በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸል። ሎት ዲኤምሲ ሪል ስቴት በሀገራችን የሪል ስቴት ታሪክ የመጀመሪያ የሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘንሎት መጥተናል። ቀድሞው ለሚመጡ ሀያ እድለኞች በ8 ፐርሰንት ቅድመ ክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሪያ አማራጮች ማግኘት ይችላሉ። ይፍጠኑ፣ ይደውሉ፣ የድሉም ተጠቃሚ ይሆኑ። ኢራን ተርበደበደች። አሜሪካ ፑቲን ሲያቅታት ቴህራን ላይ ተኮሰች። መቶ ተምዘግዛጊ ድሮኖች እስራኤልን አደባዩ። በምላሹ እስራኤል የማያዳግም ያለችውን የሚሳኤል ናዳ ኢራን ላይ አዘነበች። ትራምፕ የፈራሁት ደረሰ ብለዋል። በጥቃቱ ግን እጅ የለሁበትም ሲሉ ከደሙ ንጹሕ ነኝ እያሉ ነው። ኢራን ግን ዝታለች። የሆናዊቱ ሀገር ዋጋዋን በደም ትከፍላለች ብላለች ሞሳድ የልቡን ሰርቷል። ምድር አንቀጥቅጡ ጦርነት አሃዱ ተብሏል። እንደተፈራው ሚሳኤሉም ድሮኑም ተተኩሷል። የእስራኤልና ኢራን ጦርነት ተጀምሯል። አሜሪካ ዜጎቿን በአስቸኳይ ከቀጠናው ለቀው ይውጡ ባለች ማግስት ቴልአቪቭ ዓለምን ያርበደበደ ጥቃት ፈጽማለች። የሚሳኤል በረዶ፣ የድሮን መንጋ ከመካከለኛው ምስራቅ ሰማይ ስር ዘንቧል። እስራኤል የእጇን ታገኛለች ስትል ቴህራን ዝታለች። የእስራኤል የሚሳኤል መንጋ ቴህራንን የምትቋቋመው አልሆነም። ኢራን ሳትቀደም ተቀድማለች። እስራኤል ሳትቀደም ቀደመች። ቴህራን መቶ ድሮኖችን ወደ ቴልአልቢብ ተኩሳለች። እስራኤል ደግሞ በኢራን የኒውክለር ስፍራዎችና የጦር አዛዦቿ ላይ ያነጣጠረ ከፍተኛ ጥቃት ፈጽማለች። ሞሳድ ዛሬም የኢራን ቤተ መንግሥት ቤተኛ መሆኑን አስመስክረዋል። አስፈሪው ፍጥጫ ወደ ኒውክሌር ተኩስ ሊያመራ ከጫፍ ደርሷል። የሎስ አንጀለስ የውስጥ አመፅ ሲታመሱ የከረሙት ዶናልድ ትራምፕ ፊታቸውን ከኪየቭ ወደ ቴህራን አዙረዋል። የሎስ አንጀለስ ድንገተኛው ነውጥ ሐሳባቸውን የበተነው ትራምፕ መጸኛ ያሏቸውን ሰዎች ካሰሩ በኋላ አይንና ጆሮአቸውን ኢራን ላይ ተክለዋል። የጋዛና ሊባኖስ ዘመቻ ያዛላት እስራኤል ከንዴ ለኢራን አልዛለም ብላለች። አሁን ጊዜው የኢራንን ተላላኪዎች የምናሳድድበት ሳይሆን ኢራንን የምናጠቃበት ነው እያሉ ይገኛሉ። ቴህራን ግን ረፉ እያለች ነው። ይናቁት ያደርጋል ራቁት እየተረተችባቸው ነው። ጉዳዩ ዓለምን አስጨንቋል። ዓለም እንደ ፈራውም ሚሳኤሉም ድሮኑም ተተኩሷል። ሌሊቱን የኢራንን ከተሞች ያጥለቀለቁት የእስራኤል ሚሳኤሎችን ትላልቅ የኢራን ጄኔራሎችንና የኒውክለር ሳይንቲስቶችን ገድላለች። ትላልቅ የኢራን ጀኔራሎችንና የኒውክለር ሳይንቲስቶችን ገድላለች። ሆሴን ሳላሚ በዚህ ጥቃት ከተገደሉት ከፍተኛ አመራሮች መካከል አንዱ ናቸው። የአገሪቱ የአቶሚክ ኢንጂነር ድርጅት ኃላፊ የነበሩት የኒውክለር ሳይንቲስቱ ፍሬዱን አባሲ መገደላቸውን የመንግስት መገናኛ ብዙሃን ዘግበዋል። ፍሬዱን አባሲ ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበር። ሌላኛው በዚህ ጥቃት የተገደሉት የኒውክለር ሳይንቲስት ቴራን የሚገኘው የኢስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት ምህዲ ቴራቺን ናቸው። ኢራን አሜሪካ የእስራኤልን ጥቃት ደግፋለች ስትል የከሰሰች ሲሆን የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ በበኩላቸው አገራቸው እንዳልተሳተፈችበት ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ቃቶቹ እንደሚፈጸሙ እንደሚያውቁ ነገር ግን ሀገራቸው እንዳልተሳተፈች ለፎክስ ኒውስ ገልጸዋል። ኢራን የኒውክለር መርሃ ግብሯን ለመቀነስ ከአሜሪካ ጋር የምታደርገውን ድርድር እንደምትቀጥልም ተስፋ እንዳላቸው በድጋሜ ተናግረዋል። ኢራን የኒውክለር ቦምብ ሊኖራት አይገባም፣ እናም ወደ ድርድር ጠረጴዛው ለመመለስ ተስፋ እናደርጋለን ሲሉ ተናግረዋል። ኢራን ዓለም አቀፉ ማህበረሰብ እስራኤል የፈጸመችባትን ጥቃት እንዲያወግዝ ጥሪ አቅርባለች። የኢራን የውጭ ጉዳይ ሚኒስተር ጥቃቱ የዓለምን ደህንነት ታይቶ ለማያውቅ ስጋት አጋልጦታል ብሏል። የእስራኤል ዋና አጋር አሜሪካ ለጥቃቱ መዘዝ ተጠያቂ እንደምትሆንም ነው ሚኒስትሩ ያስጠነቀቀውም ጥቃቱን ተከትሎ የተባበሩት መንግስታት ድርጅት ሁለቱም ወገኖች ከፍተኛ መቆጠብ እንዲያሳዩ ሲጠይቅ አውስትራሊያ በበኩሏ በዚህ መልኩ ማገርሸቱ አስጊ ነው ብላለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኖ ጉተሬስ እስራኤል በኢራን ኒውክሊያር ይዞታዎች ላይ ያደረሰችውን ጥቃት አውግዘው ሁለቱም ወገኖች ቀጠናው ወደ ከፋ ጦርነት እንዳይገባ እንዲቆጠቡ ጥሪ አድርገዋል። አሜሪካና ኢራን ዓይንና ናጫ ናቸው። በተመሳሳይ እስራኤልና ኢራንም ባላንጣነታቸው ዘመናትን የተሻገረ ነው። በመካከለኛው ምስራቅ ፖለቲካ አሜሪካ ሁሉም ሀገራት ለእስራኤል እንዲገብሩ ትፈልጋለች። የቀድሞ የጥበብ መዲና ፋርስ ያሁኗ ኢራን ግን ይህ እንዴት ተደርጎ የሚል አቋም ነው ያላት። እዚህ የተነሳ ኢራን ከአሜሪካና እስራኤል ጋር የከረረ ባላንጣነት ውስጥ ትገኛለች። አሁን ደግሞ ሊፈነዳ ያኮበኮበ ውጥረት ውስጥ ገብተዋል። ኢራን ሚሳኤል እተኩሳለሁ ማለቷን ተከትሎ እስራኤልና አሜሪካ መጠነ ሰፊ ጥቃት ለማድረግ ዝግጅት አድርገው እንዳሉት አድርገውታል። ኢራንም የዋዛ ያልሆነ ጥቃት ፈጽማለች። በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያህል የመረረና የከረረ ግንኙነት ያላቸው ሀገራት የሉም ቢባል ማጋነን አይሆንም። በዚህ የተነሳ ሁለቱ ሀገራት በቀጥታና በእጃዙር አንዳቸው ሌላኛውን ለመጉዳት ሲጥሩ ቆይተዋል። የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷትን ቡድኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷት ኢራን ሳት ቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን ባለስልጣናትንና ሳይንቲስቶችን አድብ ታስታጠቃ ኢራን ደግሞ በእስራኤል ዙሪያ በሚገኙ አገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳት ቆይታለች። ከእነዚህም መካከል የፍልስጤሙ ሐማስ፣ የሊባኖሱ ሄስቦላ፣ የየመኑ ሁቲ ቡድኖች በኢራን እየተደገፉ ጥቃቶችን በእስራኤል ላይ የሚፈጽሙ ናቸው። በተለያዩ ሀገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ የስልጣንና የትጥቅ ድጋፎችን ከኢራን እንደሚያገኙ ይነገራል። ቡድኖቹ ባሉባቸው ሀገራት ውስጥ ካላቸው የፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ዒላማቸው እስራኤል መሆኗን በሚፈጽሟቸው ጥቃቶች ያመላክታሉ። ከአንድ ዓመት በፊት ሐማስ በእስራኤል ላይ የፈጸመውን ድንገተኛና ከባድ ጥቃት የእስራኤልን እስካሁን ያልተቋረጠ መጠነ ሰፊ ያጸፋ ጥቃትን አስከትሏል። ከወራት በፊት ደግሞ የሊባኖሱ ሄዝቦላ ከድንበር ባሻገር የሚፈጽማቸውን ጥቃቶች ተከትሎ ከእስራኤል ጋር ጦርነት ውስጥ ከገባ በኋላ መሪውን ጨምሮ በርካታ አባሎቹ ተገድለውበት ከባድ ጉዳት ደርሶበታል። የየመን ሁቲዎች ደግሞ እስራኤል በጋዛ ላይ የምታካሄደውን ጥቃት በመቃወም በእስራኤል ላይ የሚሳኤልና ሮን ጥቃቶችን ሲፈጽሙ ባጸፋው እስራኤል የቡድኑን ይዘታዎች በአውሮፕላኖች ስታጠቃ ቆይታለች። እነዚህ ቡድኖች ጀርባ ኢራን እንዳለች የምትከሰው እስራኤል በተለይ ካለፈው ዓመት ወዲህ ተደጋጋሚ ጥቃቶችን በኢራን ውስጥና ከኢራን ውጭ በሀገሪቱ ባለስልጣናትና ወታደራዊ ተቋማት ላይ ፈጽማለች። ኢራን በበኩሏ በእስራኤል ላይ መጠነ ሰፊ የሚሳይልና የድሮን ጥቃቶችን በመፈጸም ምላሽ ሰጣለች። ይህም በመካከለኛው ምስራቅ ውስጥ ከባድ ጦርነት ሊከሰት ይችላል የሚል ስጋት አስከትሎ ቆይቷል። ሐማስ እስራኤል ላይ ጥቃት እስከፈጸመበት ጊዜ ድረስ ኢራን በምትደግፋቸው ቡድኖች እስራኤልን ስታጠቀም እስራኤል ደግሞ ከኢራን ጋር የሚገናኙ ኢላማዎችን ስትመታ በቀጥታ ከመጋጨት ተቆጥበው ነበር። ከቅርብ ጊዜ ወዲህ ግን ሁለቱ ሀገራት ለረጅም ጊዜ በእጅ አዙር ሲያደርጉት የነበረውን ፍልሚያ ወደ ቀጥተኛ ጥቃት ተሸጋግሯል። ዓለም አቀፉ የስትራቴጂክ ጥናት ተቋም አይ አይ ኤስ ኤስ እስራኤልና ኢራን ያላቸውን የጦር መሳሪያ ቀም ለመገመት የተለያዩ መንግስታዊ እንዲሁም ማንም ሊገምታቸው የሚችሉ የመረጃ ምንጮችንና ዘዴዎችን ተጠቅሟል። የስቶክሆልም ዓለም አቀፍ ሰላም ተቋምን የመሳሰሉ ድርጅቶች የሀገሪቱን ወታደራዊ አቅም ለማወቅ ጥናቶችን አድርገዋል። ነገር ግን ትክክለኛው አሐዝ በማግኘት በኩል አገራት መረጃዎችን ስለማይሰጡ ልዩነቶች ይታያሉ። የኦስሎ የሰላም ጥናት ተቋም ፒአርኤስኦ ፒአርአይኦ ባልደረባ ኒኮላስ ማርሽ እንደሚሉት ግን የዓለም አቀፉ የስትራቴጂክ ጥናት ተቋም አይአይኤስኤስ መረጃ በዓለም ዙሪያ ያሉ ሀገራትን ወታደራዊ ጥንካሬ ለማወቅ እንደ መነሻ ሊወስድ ይችላል። ተቋሙ እንደሚለው እስራኤል ከኢራን በላይ ከፍተኛ ገንዘብ ለመከላከያ ስትመድብ፣ በየትኛውም ግጭት ውስጥ ከፍተኛ ጥንካሬ እንዲኖራት ያስችላታል። በአይአይኤስኤስ መረጃ መሰረት በአውሮፓውያኑ 2022ና 2023 የኢራን የመከላከያ በጀት 7.4 ቢሊዮን ዶላር አካባቢ የነበረ ሲሆን የእስራኤል ግን ከጥፍ በላይ 19 ቢሊዮን ዶላር ነበረ። ከምጣኔ ሀብት አንጻርም የእስራኤል አጠቃላይ ሀገራዊ ምርት ከኢራን በጥፍ የሚበልጥ ነው። የአይአይኤስኤስ አሃዞች እንደሚያመላክቱት እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላኖች ሲኖሯት ይህም ኢላማ የለዩ ጥቃቶችን የመፈጸም ብቃትን ይሰጣታል። ካሏት የጦር ጀቶች መካከልም ረጅም ርቀት ተጉዘው ጥቃት የሚፈጽሙት ኤፍ 15 አውሮፕላኖች፣ እጅግ ዘመናዊዎቹ ኤፍ 35 አውሮፕላኖች ደግሞ ከራዳር እይታ ውጭ የሚጓዙ ሲሆኑ ፈጣን አጥቂ ሄሊኮፕተሮችም አሏት። ኢራን ደግሞ 320 የሚደርሱ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ናት። ጄቶቿ የ1960ዎቹን ስሪቶች ጨምሮ ኤፍ 4፣ ኤፍ 5 እና ኤፍ 14 የጦር አውሮፕላኖች እንዳሏት አይአይኤስኤስ ገልጿል። የኦስሎ የሰላም ጥናት ተቋም ኒኮላስ ማርሽ እንደሚሉት ኢራን ካሏት አሮጌ የጦር አውሮፕላኖች መካከል ምን ያህሉ መብረር እንደሚችሉ ማወቅ አስቸጋሪ ነው፣ ምክንያቱም የአውሮፕላኖችን መለዋወጫ በአሁኑ ሰዓት ማግኘት በጣም አስቸጋሪ በመሆኑ ነው ይላሉ። ኢራን ከጎረቤቷ ኢራቅ ጋር ከአውሮፓውያኑ 1980 ጀምሮ ለ8 ዓመታት የቆየ ጦርነት ካደረገች ጊዜ አንስቶ መጠነ ሰፊ የሚሳይልና የድሮን ግንባታ ስራዎችን ስታከናውን ቆይታለች። በዚህም ኢራን የአጭርና የረጅም ጊዜ ተወንጫፊ ሚሳይሎችን ለመገንባት ችላለች። አብዛኞቹም በእስራኤል ላይ በቅርቡ በፈጸመችው ጥቃት ወቅት ጥቅም ላይ አውላቸዋለች። የመን ሁቴዎች በሳውዲ አረቢያ ላይ የተኮሷቸውን ሚሳይሎች ያጠኑ ተንታኞች በደረሱት ድምዳሜ መሰረት ሚሳይሎቹ ኢራን ውስጥ የተሰሩ ናቸው ብለዋል። ቲም ሪፕሌ እስራኤል ከኢራን ጋር በእግረኛ ወታደሮች የሚደረግ ጦርነት ውስጥ የመግባት እድሏ ዝቅተኛ ነው ይላል። እስራኤል ያላት የአየር ኃይልና ውጤታማ ተወንጫፊ የጦር መሳሪያዎቿ የበላይነትን ይሰጣታል። ስለዚህም ኢራን ውስጥ የሚገኙ ኢላማዎች ላይ የአየር ጥቃት የመፈጸም ብቃት አቅም አላት ይላሉ። መቅጣት የሚለው ቃል በእስራኤል ወታደራዊና ፖለቲካዊ መሪዎች መካከል ዘወትር ጥቅም ላይ የሚውል ነው። ይህም የፍልስፍናቸው አካል ሲሆን በዚህም ከባድ ጉዳትን በማድረስ ጠላታቸው እስራኤል ላይ እጁን ከማንሳቱ በፊት ሁለት ጊዜ እንዲያስብ የማድረግ ዓላማ አለው። ቀደም ሲልም እስራኤል በምትፈጽማቸው የአየር ጥቃቶች ከፍተኛ የኢራን ወታደራዊና ሲቪል ባለስልጣናት ተገድለዋል።